የስልካችሁ ባትሪ ቶሎ ቶሎ እያለቀ ካስቸገራችሁ በእርግጠኝነት ይህንን ሚስጥራዊ የስልካችሁ ሴቲንግ ስላላጠፋችሁት ነው። አሁን እንግዲህ እንዴት በቀላሉ ማጥፋት እንደምትችሉ ላሳያችሁ። ለማጥፋት ከፈለጋችሁ እንግዲህ በመጀመሪያ ደረጃነት እንግዲህ ወደ ስልካችሁ ሴቲንግ ትገባላችሁ ማለት ነው። ከገባችሁ በኋላ እንግዲህ ወደ ዘቀዘቅ ታደርጉታላችሁ። ወደ ዘቀዘቅ ካደረጋችሁት በኋላ እንግዲህ ሎኬሽን ውስጥ ትገባላችሁ። ሎኬሽን ውስጥ ከገባችሁ በኋላ እንግዲህ ሎኬሽን ሰርቪስ ቢሎን ትነኩታላችሁ። በመቀጠልም ሎኬሽን አኩሬሲ ቢሎን ትነኩታላችሁ። ከዛ በኋላ እንግዲህ ይሄ ነገር እናንተ ጋር ኦን ኮን ኦፍ ታደርጉታላችሁ ማለት ነው። የስልካችሁ ባትሪ ቶሎ ቶሎ እያለቀ ካስቸገራችሁ ወይም ደግሞ ስልካቹ የጋለ ካስቸገራችሁ የግድ ልታጠፉት የሚገባ አንድ ስልካቹ ያለ አደገኛ ሲቲንግ ላሳያችሁ። ነገር ግን ነገር ከዚህ በፊት ማታቁት ከሆነ ፎሎ ታደርጉኛላችሁ ማለት ነው። ሶ እንግዲህ እንደዚህ ማረከ ከፈለጋችሁ ቀጥታ ወደ ስልካችሁ ሴቲንግ ትገቡና ከገባችሁ በኋላ እንደምትመለከቱት ኮኔክሽን የሚላል ለማለት እሱን ተነኩታላችሁ። እሱን ከነካችሁ በኋላ በዚህ መልኩ ሲመጣላችሁ መጨረሻ ላይ እንደ ሞር ኮኔክሽን ሴቲንግ ግን ይመጣላችሁ ማለት ነው። ስለዚህ እሱን ተነኩታላችሁ። እሱን ከነካችሁ በኋላ እንደምትመለከቱት በዚህ መልኩ ሲመጣላችሁ ኔርቢ ዲቫይስ ስካኒንግ የሚላል ለማለት ነው። ስለዚህ እናንተ ጋር ይሄ ነገር ኦን ከሆነ ኦፍ ታደርጉታላችሁ ማለት ነው። አሁን ጨ ስልካችሁን ስትጠቀሙት የተንቀራዘዘ ካስቸገራችሁ እንደዚሁም ደግሞ ባትሪ ቶሎ ቶሎ የጨረሰ ካስቸገራችሁ የግልል ተስተካክሉት የሚገባና እፎ የሚያስብላችሁ አንድ ስልካችሁ ላይ የሚገኝ ገራሚ ሴቲንግ ላሳያችሁ። ይህንን ሴቲንግ ማግኘት ከፈለጋችሁ እንግዲህ በመጀመሪያ ደረጃነት ወደ ስልካችሁ ሴቲንግ ትገባላችሁ ማለት ነው። ከገባችሁ በኋላ እንግዲህ ወደ ዝቅ ዝቅ ታደረጉታላችሁ። ወደ ዝቅ ዝቅ ካደረጋችሁት በኋላ እንግዲህ ባትሪ ኤንድ ዲቫይስ ኬን የሚለ ውስጥ ትገባላችሁ። እዛ ውስጥ ከገባችሁ በኋላ እንግዲህ ከላይ የምትገኘ ነጠብጣብ ትነኳታላችሁ። እሷን ከነካችሁ በኋላ እንግዲህ አውቶሜሽን የሚለውን ትነኩታላችሁ ማለት ነው። እሱን ከነካችሁት በኋላ እንግዲህ መሃል ላይ አውቶ ሪስታርት አት ሴት ታይም የሚላለ ማለት ነው። ይሄ ነገር እናንተ ጋር ኦፍ ከሆነ ኦን ታደርጉታላችሁ ማለት ነው። ይህንን ነገር ኦን ካደረጋችሁት በኋላ እንግዲህ ስልካችሁን በማትጠቀሙበት ሰዓት ራሱን በራሱ ሪስታርት እያደረገ የተለያዩ ላጎችን ይቀንስላችኋል። እንደዚሁም ደግሞ የስልካችሁን ፐርፎርማንስ ቡስት ያደርግላችኋል ማለት ነው። እንደዚሁም ደግሞ በማትጠቀሟቸው ሰዓት ባክግራውንድ ላይ ፕሮሰስ የሚያደርጉ የተለያዩ አፕሊኬሽኖችን ስለሚያስቆምላችሁ ባትሪያችሁንም እንደዚሁም ደግሞ የስልካችሁን ፍጥነት ያስተካከልላችኋል ማለት ነው። የስልካችሁ ባትሪ ቶሎ ቶሎ እያለቀ ካስቸገራችሁ የግድ ልታጠፉት የሚገባ አንድ ወንስ ሴቲንግ ላሳያችሁ። እመኑኝ፣ ኋላ ላይ ተመሰግኑኛላችሁ። ነገር ግን ይህ ነገር ከዚህ በፊት የምታውቁት ከሆነ ወይም ደግሞ መረጃው የሚጠቅማችሁ ከሆነ ቻናሉን ፎሎ ቪዲዮ ላይ ታደርጋላችሁ ማለት ነው። አሁን እንግዲህ ቀጥታ ወደ ፕሮሰስ እንገባለን። ሌስ ጎ። ሶ እንግዲህ እንደዚህ ማድረግ ከፈለጋችሁ ቀጥታ ትነጉታላችሁ ትነቁታላችሁ። ከነካችሁት በኋላ በዚህ መልክ ሲመጣላችሁ እዚህ ጋር ኦልዌይስ ኦን ዲስፕሌይ የሚላለው ማለት ነው። ስለዚህ ይሄ ነገር እናንተ ጋር ኦን ኦፍ ታደርጉታላችሁ ማለት ነው። ስለዚህ አሁን ጨረሳችኋል። ስለዚህ ይሄ ነገር ኦፍ ካደረጋችሁ ከሆን በኋላ ባትሪያችሁ የሚያልቅበትን ጊዜ ያራዝምላችኋል ማለት ነው። ስለዚህ የስልካችሁ ባትሪ ሳይደክም ለረጅም ጊዜ መጠቀም ፈልጉ ከሆነ የግል ተስተካክሉት የሚገባ አንድ ገራሚ የሳምሰንግ ሲቲንግ ላሳያችሁ። ሌስ ጎ ሶ እንግዲህ ለዚህ ከፈለጋችሁ ቀጥታ ወደ ሳምሰንግ ስልካችሁ ሲቲንግ ትገባላችሁ ማለት ነው። ከገባችሁ በኋላ ሰርች ባሩ ላይ እንግዲህ ፕሮቴክት ባትሪ ብላችሁ ታቁታላችሁ ማለት ነው። ከዛም ፕሮቴክት ባትሪ ብላችሁ ሰርች ስታደርጉ ፕሮቴክት ባትሪ የሚለው ይመጣላችሁ ማለት ነው። ከዛ እሱን ትነኩታላችሁ ማለት እሱን ከነካችሁ በኋላ እንግዲህ መጨረሻ ላይ ፕሮቴክት ባትሪ የሚላለ ማለት ይህ ነገር እናንተ ጋር ኦፍ ከሆነ ኦን አድርጉት ማለት። እንግዲህ ሲቲንግ ኦን ካደረጋችሁ የስልካችሁ ባትሪ ለረጅም ጊዜ ሳይደክም እንድትጠቀሙት ያስችላቸዋል ማለት ነው። እንደዚሁም ደግሞ ስልካችሁ እንዳይግል ያደርገዋል። እንደዚሁም ደግሞ ስልካቹ ላይ የሚገኝ የስልካቹ ባትሪ ውስጥ የሚገኘው የሊቲየም አየን እንደይደከም ያደርገዋል ማለት ነው። ምክንያቱም ደግሞ ስልካቹ 100% ሁሌም ቻርጅ በሚያደርግበት ሰዓት የሊቲየም አየኑ በጣም እየደከመ ይመጣል ማለት ነው። ነገር ግን እስከ 85% ቻርጅ የሚያደርጉ ከሆነ ይሄ የሊቲየም አየን የመጎዳት አቅሙ በጣም ይቀንሳል ማለት ነው። እንደዚሁም ደግሞ በዛ ላይ ስልካቹን ቻርጅ አድርጋታችሁ የምታሳድሩ ሰዎች የኢነር ሴቲንግ ካስተካከላችሁ ስልካችሁ ባትሪ አድርጋታችሁ በምታሳድሩበት ሰዓት እንደጎድ ያደርግላችኋል ማለት ነው። ስለዚህ የኢነር ሴቲንግ አሁን ኦን አድርጉት ማለት ነው።